ሊዱ እንግዲህ ድንገት ሳትታሰብ ቤታቸው ውስጥ ከቻለች የመምጣቷ ነገር አስደነገጣቸው። ምክንያቱም እንግዲህ ናኦድ ከዛ ቤት የገባው በፍቅር ምክንያትም ቢሆንም እያንዳንዱን ሰው ሊያጠምድላት መጀመሪያም ከአደይና ከሊሊ እንዲጀምር ነበር ያደረገችው። ሊሊ ግን በጣም ኃይለኛና ራሷን የማታስነካ ጀግና ሴት ስለሆነች አሁን ገብቶ ከክፍል ራሱ ሲያናግራት አንቺ ከዚህ አልጋ ማንጠፍሽ ይህን ቁንጅና ይዘሽ ታሳዝኘኛለች። በአንድ ጊዜ መለወጥ እያለ እንዴት ይህ ስራ ትሰር ያለሽ ሲላት ምን አይነት ነው መለወጥ መለወጥ ካለበት አንተ መጀመሪያ ተለውጠ ሀሳዬን ስትል መልሳለት ነበር። እሱም እኔ እኮ ታዲያ የራሴ የሆነ ቤት አለኝ አሁን ግን ተቃጥሎብኝ እንጂ አላት። ቢሆንም እኛ አሁን ምን አይነት ስራ ነው በእንደዚህ አይነት በአንድ ጊዜ ባለቤት ባለመኪና ትሆናላችሁ ብለው የምትለው ይሄን ነገር እኔ አላምንበትም። ስትለው ቆንጂት በደንብ ብትረጋገጭ ጥሩ ነበር ብሎ ጠጋ ሲላት በጥፊ ብላ እንግዲህ ሁለተኛ ካጠገቤ እንዳደርስ ብላ ነበር ያቃጠለችው። ሆኖም እንዲሁ ደግሞ ወደ አደይ ሂዶ እዚህ ኪቺን እየተርመጠመጣችሁ ከምትቀመጡ ይህን ቁንጅና ይዛችሁ ስንት መለወጥ ያለበት ቦታ አለ እያለ ሲልም እሷም አሁንም ከተኛችበት ቀስ ብሎ ገብቶ ሊስማት ጎንበስ ሲል እንግዲህ

ከዛ ምልስ ብሎ ተደብቆ ሲያድፍ ያን ብርድ ልብስ ልብስ አድርጎ ሳማርጓ ሲመለስ ምን አይነት የሞተ ነው እንዴት ሳማርጓ ብቻ ይሄዳል እያለ ይናደድ ነበረ ሆኖም ግን አሁንም አደይም በጥፊ ክችል ላይ አቀመሰችው ስለዚህ ምስኪኗ ምንም ነገር የማታውቀው የዋኋ ከሙዚቃ ከመዝናናት ራሷን ከማስደሰት ውጭ ማንም የሌላትን ደካማዋ ላይ ሊዲያ ላይ ነበር የዞረባት ሊዲያም ደግሞ ምንም በማታውቀው እየዘፈነ ያት እንዴ ቆንጆ ነች፣ በእውነት እንደዚህ ሁነሽ ራስሽ ለምን መለወጥ አትችይም? እንዴ እያለ ሲላት፣ እሷ ደግሞ ይህንን አይነት ስራ በፍጹም ምንም አሰራውም ምን እንደሆነ አልተረዳችውም። አዴ ግን እኔ ስራ ማለት በላቡ በድክሞ በገዛ ጉልበቱ የሚገኝ እንጂ በሴትነቱ የሚገኝ ስራ ስራ አልለውም፣ ክብረትም አልለውም ብላ ነበር የመለሰችለት። ይህን ሁሉ ሲያደርግ እንግዲህ ሊዲያን ሲያጠቃት ወደ ሊዲያ ሲሄድ ግን ሰው አየኝ አልመሰለውም ነበር። ሆኖም ግን ቤዛ ተከታትላ አይታቸው ነበር። እሷ ግን የፍቅር ጨዋታ የጀመሩ ነበር እንጂ የመሰላት ሊያግታት አልመሰላትም ነበር። ሆኖም ግን በሪከርድም ድምፃቸውን ቀርጻ ይዛባቸው ነበር። በዚህ ነው እንግዲህ ዛሬ ናኦል ከማያስበው ትልቅ ችግር ውስጥ የገባውና አሁን ዴቭ እንግዲህ እሱ ምን ሊያደርገው ይቀባል። ባርኮቴም እየመጣ ነው። ምን ይሆናል የሚለው እስከ መጨረሻ ስትከታተሉ ታገኙታላችሁ። ሰላም፣ ወደ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ሁላችሁም እዚህ ድራማ ላይ የምታዝናናና ሞቅ የምታደርግ ፈታ የምትል ግን የእሷ የምትናገረው ማንም ሊረዳት የማትችል ሞኛ ሞኝ ነገር ሆና ለሁሉም ልቧን ከፍታ ንጹህ መስላ የምትታየው ሊዲያናት እንግዲህ ለዚህ ጥቃት አሁን የመጀመሪያ የሆነችው ሆኖም ናኦል ግን ዛሬ በአሁኑ ሰዓት ራሱ ፍቅርንም እየከዳት ቢሆንም አንተም አለህበት ከዚህ እጅህ እያለ ስትል አደይም እንደዚሁም በር ላይ ተደብቃ ድምፃቸውን ሰምተው ነበር። አደይም ደንግጣ እንግዲህ ለዴብ ለመናገር እየሮጠች ይዳለች። እነ ዳይመንድም ፍቅር ናት ይህም ሁሉ የምታደርገው ማንም አያደርገውም እያሉ ነው። ሆኖም ግን አሁን ናኦል ከፍቅርም በስተጀርባ ሆኖባታል። በዚህ ምክንያት እንግዲህ በለመደው ደግሞ ከቤዛ ክፍል ሲገባ ኦት ድረሱ ብላ ትጮሃለች። ምን ሆነች ነው ሲሏት እንዴ እኔ ክፍሉ መስሎኝ ተሳስቼ ገባሁኝ፣ ተሳስቼ ይቅርታ ብዬ ላረጋጋት ስል ደግሞ ትጮሃለች አለ ማለት ነው። እሱ ሲል ዴቭ ደግሞ እውነቱን ነው፣ ለምንድን ነው አትረጋጊም? እንደዚህም በሽ ትጮሃለሽ? እንዳለ ባልገባው ነገር ፍቅር ደግሞ አይ እኔ ከዚህ ክፍል እንዲገባ እንዴት እዚህ ክፍል ገብቶ እንዲተኛ ታደርገዋለሽ? ይሄ ክፍል እኮ የቤዛ ክፍል ነው ያለች፣ አልመሰለኝም ኤላ ቤት ሄደች ነበር የመሰለኝ አለችው። ሆኖም ግን በዛ መሰረት እንግዲህ እንደዛ እያሉ በሉ ውጡ ተብሎ ይወጣሉ። ግን አንተን ነገ ከዚህ ቤት እንዳላይህ ብለው ቢለውም፣ አሁን ሁለት ምክክር፣ ፍቅርና እሱ ይመካከራሉ። ቤቴ በሳት ተቃጥሎብኛል እና ለተወሰነ ጊዜ ብለ ልጠይቀው እሱ የዋህና ሞኝ ስለሆነ

እንዲለምነው ነገረችው እና አሁንም በዚሁ መሰረት አሳዛኝ ነገር አስመስሎ ለዴቭ ሲነግረው ዴቭም እንግዲህ ቤቱ ከተቃጠለበት እውነት መስሎት አዝኖለት አስቀመጠው። እህቴን ግን እንደዚህ ያደርጋታል ብሎ አላሰበም ነበር። በዚህን ጊዜ ነው እንግዲህ። አሁን ወደ ማን ሄደ? ወደ ቤዛ አጠቃት። ቤዛ፣ እኔ እኮ አይቻለሁኝ ልጅቱን፣ ወዴት ነው የወሰድካት? ትላንትና አቅፈሃት እኮ አይቻለሁኝ እና ምንድን እያደረግካት ነው ብላ ስትል ይህን ነገር አወቀችብኝ ብሎ በጣም ይደነግጣል። ከዛም እሷን አንቺ ከኔ ጋር መስራት፣ አንተ ከኔ ጋር ትሰራለች ስትለው፣ አይ አንቺ ከኔ ጋር መስራት አለብሽ፣ እየተባባሉ ሲባባሉ፣ ግን እየታደረካ ሲለውም እያስወግድኳቸውም፣ ለምንድን ነው ግን ሴቶችን እየሰበሰብክ የምታስወግዳቸው ስትል፣ ለራሷ ፈራች። ለራሷ ስለፈራችም ነው ይህን ነገር ቶሎ ብዬ ከእሱ ጋር ከምመሳጠር ለደፍ ተናግሬ እሱም ማስያዝ አለብኝ የሚለውን ወሰነች። ያን ቦታም አይተዋለች። ምክንያቱም ሊሊ ሊዲያ ከነ ሊሊና ከነ ቤዛ ጋር ሆና ከነ ኤላ ቤት እንግዲህ ኤላ ደግሞ ከቤዛ ጋራ ሆኖ ፊት አልሰጣትም እና በዛ ተናዳ እየተበሳጨች ወጥታ እንግዲህ መንገድ ላይ ስትሄድ ነበር ያገኛት ይህ በቃ ከዛ ስራ ቦታ ለወስድሽ ነው፣ ከስራውን ትጀምሪያለሽ። እሺ ልብስ የለቀየር እንኳ ብትለው፣ አይ ልብስሽ ቆንጆ ነው ብሎ ነበር የወሰደ። ካስገባት በኋላ ግን ጨለማ መሆኑን ሲያይ ደነገጠች፣ እና ሊስማ ሲል ዘወር ስትል እንግዲህ የሚያፈዝ መድኃኒት ነበረ ያደረገባት። ከዛም በኋላ እጇን የፍጥኛ ስሮ ጨለማ ቤት ሲያስገባት ቤዛ ደግሞ ሌላ ጨዋታ እየተጫወቱ መስሎ ስታያቸው ነበር። ከዛ በኋላ ቤዛ ደግሞ የቀረጸችው በድምፅም አለ። ያን ሁሉ መረጃ ይዛ እንግዲህ ቤዛ ለድፍ ተናግራ አጋልጣታለች ማለት ነው፣ አጋልጠዋለች። ሆኖም እነሱ ግን ሁላቸውንም አጥምዶ ለማድረግ ነበር። በዚህ መካከል ላይ እንግዲህ እሱ ወደ እስር ቤት ተወርሮ ማንንም ሌሎችንም ሳያጠቃ እንግዲህ ባርኮትም ይመጣል ተብሏል። ሲመጣ ደግሞ ምን ይላል? ስለ ፍቅር ይወስናል የሚለውንም አብረን እንሰማለን። በዚህ ምክንያት እንግዲህ ሊዲያ አምልጣ እንግዲህ ቤት ውስጥ መታለች። ይህ ነገር አውቀውብኛል በሚልም ናኦ ተጥርጣሬው ላይ ከቤዛ ላይ ሆኖ ስለነበረ ያንንም ይህ ድምፅ እንግዲህ ለዴፍ ትሰጥበታለች ብለን እናያለን። ወደፊት ቀጣይ ላይ ፕሮግራሙ ላይ እንግዲህ የሪከርድ ይሰማበታል ማለት ነው። በምን ምክንያት እንደዚህ እያደረገ እንደሆነ ሁሉ ነገር ግልጽ የሚሆንበት ጊዜ ቅርብ ነው። ፍቅር ግን አውቃ እነ ዳይመንድ ናቸው እነሱ ናቸው እያለች ወደ እነ ዳይመንድ ትኩረት እንዲስቡ እያደረገች ነበር። ቤት ድረስ አንኳክተው እሷንም እጅሽ ያለሽበት ወንዴ እያሉ ሲጠይቋት እናንተ ሰዎች ትገርሙኛለ፣ ስትፈልጉ ሰውን ትረዳላችሁ፣ ስትፈልጉ ደግሞ ሰውን ታግታላችሁ እያለች እነሱንም ስትላቸው፣ አንቺ ኮረሪማ ነግሬሻለሁ እውነቱን ተናገሪ እያለ ሲያፋጠጣት ነበር። በዚህ መካከል ግን ሊሊ እንትና ቤዛ ደግሞ የመጣቸው ባርኮት ፈልጋ ሳይሆን ኤላን ፈልጋ ነው። ጎበዚቱ ሊሊ አውቃባታለች ሊዲያ ሊሊ አውቃለች ሁሉን ነገር ግን ለኤላ ልታስረዳ ብትል፣ ኤላ በፍጹም ሊገባው አልቻለም። አንቺ ቤዛም በምን አይነት እያየሻት እንደው አይገባኝም እያለ ነው የሚለው። ሆኖም ግን ሊሊ በጣም ጎበዝና አስተዋይነት አሁንም ቢሆን ለባርኮስ ሳይሆን የመጣችው እሷ ለኤላ ነው የመጣችው። ስለዚህም ነው እራፍ ምንድን ነው አስር ጊዜ ቤዛ ቤዛ ማለት እኮ አበዛ እያለች እሷም እየተናገረችው ነበረ። እሱ ግን በፍጹም ሊገባው አልቻለም። ሊዲያ ሊሊ ግን በጣም ጎበዝና አስተዋይና እያ እያንዳንዱን ሰው ምን አይነት እንቅስቃሴ እንኳ እንዳላቸው የምትረዳ በጣም ጀግናና ጎበዝ ልጅ ናች። ሆኖም ግን አሁን የሊዲያ ነገር እንግዲህ ቤዛ በማየቷ ቤዛ እራሷን አልተባበርም ብላ አሳልፋ ከተናገረች እንግዲህ ናኦል ያልቅለታል ማለት ነው። ናኦል አሁን እቅዱ አሁን ሊዲያን ይጀምር እንጂ እራሷ ቤዛንም እንዲሁም ደግሞ አደይንም፣ ሊሊንም ሁሉንም በተራ ለማዳረስ እቅድ አቅዷል። ሊሊ ግን የምትረዳው አይደለችም። አደይም በፍጹም እንደዚህ አይነት ስራ እንደማሰራ ነግረዋል ሆኖም ግን እንደዚሁ እንደዚህ እጮኛዋን በማፍዘዣ መድኃኒት ከተጠቀመባቸው ምናልባት በዚህ ሊያሸንፋቸው ሊችል ይችላል ግን ሆኖም ግን አሁን ቶሎ ብላ ቤዛነች ይህን ሁሉ እቅድ ማፍረስ ያለባት እና መናገር ያለባት ቀጣይ እንግዲህ እንደምታዩት በዚህ መልኩ። አሁን ሊዲያ እንግዲህ ያለችበትን የሚያውቀው ቤዛን ና ቤዛ ብቻ ናት እና አውርግን አሁን ይህንን እንዳታደርግበት ቅድሚያ ከዚህ ቤት ውስጥ እዚሁ የሚያስወጣት ቤዛን ሊሆን ይችላል። ቤዛንን አፍኖ ካስወጣ ደግሞ ማንም ሊያውቀው ስለማይችል በተራ ደግሞ ወደ ሌሎቹ ሊዞር ይችላል። ሆኖም ግን እስኪ ባርኮስ ሲመጣ ሌላ ሀሳብ ይመጣል ወይ የሚለው ነው። ባርኮስ ሲመጣ ቤዛን የሚፈልግ ከሆነ ሊሊና ደግሞ እነሱ ግብ ግብ ይገጥማሉ ብለን እናስባለን። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። አሁን የቤዛ እጣ ፈንታ ምን ይሆናል? በናኦል ቤት ሁላችንን የምንመለከተን ስትከታተሉ ስለነበረ ከልብ አመሰግናችኋለሁኝ።